የሰንበት ተማሪዋ ወጣት ሰንበት ተማሪ ነበረች። በኑሯ ሁሉ በህይወቷ ሁሉ ፈጣሪዋን ስታገለግል ይኖረች። ከልጅነቷ ጀምሮ በሰንበት ትምህርት ቤት ተኮትኩታ ያደገች የቤተ ክርስቲያን ፍሬ ነበረች። በምግባሯም ምስጉንና ታዛዥ፣ ለሰዎች ቅን ሀሳቢ ልጅ ነበረች። ለሊት ተነስታ ቤተ ክርስቲያን ሂዳ ኪዳና ድርሳት ቅዳሴ ጨርሳ ትመለሳለች። ከሰነመ ትምህርት ቤት ጓደኞቿም ጋር በጣም ተግባቢ ልጅ ናት። ታዲያ ይቺ ምስኩንና ታታሪ ልጅ ከጊዜ ወደ ጊዜ የባህሪ ለውጥ ማምጣት ትጀምራለች። ይህም የሆነው የኤለመንተሪ ትምህርቷን አጠናቃ ወደ ሀይስኩል እንደገባች ከእሷ ባህሪ ጋር የማሄዱ አዳዲስ ጓደኞች መተዋወቅ ጀመረች። ለእሷ አዲስ ነገር እንደመሆኑም ከእነሱ ጋር ሆና የልብ ጓደኞቿን የነፍስ ወዳጆቿን እስከ መርሳት አድርሷት ነበር። ያለች ያለች አገልግሎቷም እየቀነሰ ጭራሽ ባስ ብላ ከመዘመር ይልቅ የክላስ ጓደኞቿ ባዘጋጁ ዝግጅት ተገኝታ መስፈን አመጣች። ኪዳን ማድረስ ቀረ፣ ቅዳሴው ተረሳ፣ አገልግሎት ቀረ። ዓለም አታለላት። ለሰይጣን ፈተና በቀላሉ እጇን ሰጠች። እንደዚያ ቤተ ክርስቲያንን ቤቷ እንዳላደረገችው መዋሏ አንሶባት አዳር እንዳልቀራት ዛሬ ላይ በቀን አንዴ እንኳን ደጁን መርገጥ አቃታት። አዳዲሶቹ ጓደኞቿ በፍቅር አከነፏት። ሰው ሁሉ መለዋወጧን አውጧን ማመን እስኪያቅተው ድረስ ለውጡ አስገረማቸው። በንስሐ አባቷ ተለመነች፣ በጓደኞቿ ተለመነች። እሷ ግን አዲስ ዓለም ያገኘች መስሏት ዘቅጣ ቀረች። ሁሉም ተስፋ ቆረጡባት። እንደዚህ አስቀርቆ እስከ ቁርጭምጭሚቷ ቀሚስ የምታደርግ ልጅ ዛሬ ላይ ሱሪ አትታይም፣ እንደዚህ እያለች ከእግዚአብሔር ቤት ርቃ ወጣች። ወራት ተቆጠሩ። ነገር ግን በህይወቷ እግዚአብሔርን ቤት ጥላ መውጣቷ የሚያስቆጭ አንዳች ነገር ተፈጠረ። ሁሉም ሰው ይህ እንደሚመጣ የጠበቀው ቢሆንም በጣም አስደንጋጭ፣ ከሷ የማይጠበቅ ተግባር ነበር። ከእግዚአብሔር ቤት ርቆ ምን አይነት ህይወት አለ? በህይወቷ የእግዚአብሔር ቤት ጥላ መውጣቷ የሚያስቆጭ ሆነ። አንድ ቀን ድንገት ወደምትማርበት ክፍል ልጠይቃት ገባው። ልክ ስገባ ግን ያልጠበቅኩትን ነገር ነበር ያየሁት ከጓደኞቿ ጋር ሆና በጾመ ድህነት አርብ ቀን ጾሙ የማይፈቅደውን ምግብ ስትበላየሁ በጣም ገርሞኝ፣ ረቡና አርብ ካለ 9 ሰዓት ምግብ የማትቀምሽ ልጅ ዛሬ ጭራሽ የፍስክ ምግብ ትበያለሽ ብዬ ጠየቅኳት። እሷም ቀና ብላይታኝ በድፍረት አንድ ቃል አወራች። ተከፍሎልናል አለችኝ። ተከፍሎልናል ነገሩ ምንም አልገባኝም ነበር። ተከፍሎልናል? ምን ማለት ነው ብዬ ራሴን እየጠየቅኩ ወደ ቤት ሄድኩኝ። በቀጣዩ ቀን ከክላስ ስንመለስ ከሆነ ወንድ ጋር አየዋት። ከትምህርት ቤት በር እስከ ሰፈሯ ድረስ እያወሩ ተመለሱ። ስለምን ያወሩ ስለምን ያወሩ ይሆን የሚል ጉጉትም አደረብኝ። ጓደኛዬ እንደመሆኗ መጠን ስለ እሷ ለማወቅ ተከተልኳት። ልክ ሰፈሯ ልትደርስ ስትል ቆመው ማውራት ጀመሩ። እኔም የሚሉት ባይሰማኝም ቁሜ መመልከቴን ቀጠልኩ። ብዙ ካወሩ በኋላ እርሱ ተመለሰ፣ እርሷም ወደ ቤቷ ገባች። እኔም ተነስቼ ወደ ቤቴ ልመለስ ስል ቆመው ሲያወሩበት የነበረው ቦታ ጋር የተቀመጠ አንድ ሰው እየጠራኝና ከዚች ልጅ ጋር አንድ ላይ አያቸዋለው ጓደኛሽ ናት አለኝ። እኔም ምንም ሊለኝ ነው ብዬ አዋልኩት። እሱም ጓደኛሽን ምከሪያት እንዳትበላትሽ። አብሯት የነበረው ሰው ወደ መንፍቅና ዓለም እንድትገባ እያግባባት ነበር። ልጁን እንዳየሁት ከሆነ በጣም የማሳመን ችሎታ አለው። ወደ መጥፎ ተግባር እንዳትገባ ታድርጊያት ብሎ ነገርኝ። ከዛ ሁሉም ነገር ተገለጠልኝ። ተከፍሎልናል፣ አሁን ገባኝ። በጥቂት ቀናት ውስጥ በጣም አሳመናት። እንዴት እንደሆነ ባይገባኝም ሳናስበው በአጭር ጊዜ ውስጥ እምነቷን ካደች። በዚህም ከቤተሰቦቿ ከጓደኞቿ ተጣልታ ለብቻዋ ቤት ተከራይታ እስከ መኖር ደርሳለች። በዚህ ሁሉ ነገር ግን እኔ የገባኝ ነገር ቢኖር ኦርቶዶክስ ተዋህዶ ትክክለኛ እምነት መሆኑን የሚያረጋግጠው ሰይጣን ፈተና ሲያበዛብን በጣም እያስጨነቅ ነው መሆኑን ያሳየናል። በተለይ አገልጋይ የሆናችሁ ይህን ሀሳብ ትጋሩኝ ያላችሁ ብዬ አስባለሁ። ከእግዚአብሔር ቤት ከወጣን የዲያብሎስ መጫወቻ እንደምንሆን ባለታሪኳ እህታችንም የገጠማት የሆኑ አገልጋዮቿ በቤቱ እንድንጸና ያስፈልገናል። ወጣቷ ሰንበት ተማሪ ሃይማኖቷንና አገልግሎቷን ክዳ ወደ ምንፍቅኑ አለም ተነከረች። አስተሳሰቧ ብቻ ሳይሆን አነጋገሯም ነው የተለወጠው። ብቻ በዚህ እብደቷ በቅርቧ ካሉ ሰዎች ሁሉ ተጣልታ በብቸኝነት ትክክል ነው ከምትለው እምነት ጋር ኑሮ አንተ የያዘችው የሰው ከንቱነት የገባኝ ያኔ ነው። ለካ እኛ ከንቱ ፍጥሮች ነን። ባሕርያውና በአምሳሉ ፈጥሮን ራሳችንን ያዋረድን ከንቶች፣ ማገናዘብ የማንችል እንደ ነዱን የምንነዳ የእግዚአብሔር ቤተ መቅደስ ሆነን ሳለን ጸጋችንን በፍቃዳችን ያስነጠቅን፣ በፍቃዳችን የዲያብሎስ መጫወቻ የሆንን። ይህችን ወጣት ለሞት የተሰጠችው ኑሯን ሙሉ ለሙሉ ለእግዚአብሔር ላይ ባለመጣሏና ከእግዚአብሔር ቤት ርቆ ደስታ ይገኝ መስሏት በመራቋ ነው። አገልጋዮች ልብ ብላችሁ ስሙ። አገልግሎት፣ ጸሎት፣ ስግደት፣ ንስሐ ያቆማችሁ ልጅ ከእግዚአብሔር ቤት የወጣችሁ ልጅ የዲያብሎስ መጫወቻ እንደምትሆኑ ወቁ። ሰይጣን አሰፍስፎ የእናንተን ቸልተኝነት በጉጉት ሲጠብቅ ይኖራል። አንድ ቀን ሲያገኛችሁ ሰባብሮ ይጥላችኋል። የዚች ወጣት ታሪክም ይህንኑ ያሳያል። ግን በመጨረሻ ይች ወጣት ከብዙ እብደት በኋላ ወደ እናት ቤተ ክርስቲያን በንስሐ ተመልሳለች። ዛሬ ላይ ከቤቱ አፈንግጦ የወጡ ሁሉ የጊዜ ሂደት ነው እንጂ እውነቱ ሲገባቸው ወደ ትክክለኛው ሃይማኖት መመለሳቸው የማይቀር ነው። ብቻ ነፍሳቸው ሳትለይ በስጋ ወደ ንስሓ እንዲመለሱ ቅድስት ቤተ ክርስቲያን ዘውትሩ ለጊዜ ተጸልይላቸዋለች። ታዲያ ይቺ ልጅም ዘውትር ስሟን ስትጠራት አመሰግናት የነበረችው እመብርሃን ወላዲተ አምላክ ከዘላለም ሞት በምልጃዋ በእናትነት ፍቅሯ ታድጋታለች። ለዚች ልጅ የደረሰችም ብርሃን ለኛም ለጠፉትም ሁሉ ትደረስልን። ከእውነቱ የጠፉትም እኛ ያየንውን እውነተኛ ፍቅር እንዲገለጥላቸው የእርሱ መልካም ፈቃድ ይሁንልን። አሜን።